ሰላም ጤና ይስጥልን አድማጭ ተመልካቾቻችን መስከረም 15 2018 ዓ ም ዕለታዊ መረጃዎችና ዘገባዎች ይዤ መጥቻለሁ። መረጃና ዘገባዎችን ወደ እናንተ እያደረስኩ አብሬያችሁን ቆየ በለጠ ካሳና እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የሚጋብዛችሁ። ዛሬም ለሁለተኛ ቀን በሰሜን ወሎ የተለያዩ አካባቢዎች ከባድ ውጊያዎች ሲደረጉ ውለዋል። የዚህን ዝርዝር መረጃ ወደ እናንተ የማደርስ ይሆናል። በምድር ኃይል እንደዚሁ ከፍተኛ ጉዳት ያስተናገደው መንግስት የአየር ኃይል ስምሪትም ሰጥቷል። ከዚህ ጋር በተያያዘም ዝርዝር የግንባር መረጃዎችን እንግዲህ ትሰማላችሁ። በተለይ ከወልዲያ ወደ ላሊበላ ከወልዲያ ጋሸና ንፋስ መውጫ ደብረ ታቦር ባህር ዳር ወይም ጎንደር ያለውን የጅቡቲ ደብረ ታቦር ባህር ዳር ጎንደር መንገድ ሁለት ቦታ ላይ ፋኖ ስለመቆጣጠሩ የሚገልጸውን መረጃ ጨምሮ በሙጃ በግዳን በላስታ እና በተለያዩ አካባቢዎች ያሉ ውጊያዎችን በዝርዝር ወደ እናንተ የማደርሳቸውን አል ተጨማሪ ሶስት ከተሞችም ዛሬ ከሳብ በኋላ በፋኖ ተይዘዋል። አጠቃላይ በ99 የሚደርሱ ቦታዎች እና ወታደራዊ ካምፖች በፋኖ በቁጥጥር ስር መግባታቸውን የሚገልጸውን ዝርዝር የግንባር መረጃ ይዣለው እየተከታተላቸው አብራቸው እንድትቆዩ ነው በአክብሮት የምጋብዛችሁ። ከዚህ ባሻገር ወታደራዊ እንደዚሁ ሀገራዊ ስምሪቶችን በተመለከተ ጀኔራል አበባው ታደሰ ጎንደር ገብተዋል። ባለፈው ደብረ ብርሃን በትላንትና ሁለት ደግሞ ደሴ ኮምቦልቻ የነበሩት ጀኔራል አበባው ታደሰ ምክትል ኢታማጆርሹ ጎንደር ገብተዋል። ምንም ጉዳዮች ተነሱ እንደዚሁ የመረጃ ምንጮችን ዋቢ በማድረግ ወደ እናንተ የማደርስ ይሆናል። ከዛ ባሻገር እንደዚሁ ቀጣይ ወታደራዊ ስምሪት ምን እንደሆነም እንደዚሁ እና ሰሞኑን የተሰጠው ወታደራዊ የማድረግና የሹመት እድገትን በተመለከተም እንደዚሁ የወጣ መረጃ አለ ከመንግስት ወታደራዊ ስምሪት አንፃር ይህን ጉዳይ ይዘነዋል ሌሎች ዝርዝር መረጃዎች አሉ እንግዲህ የግንባር መረጃ ረዘም ያሉና በርከት ያሉ ደቂቃዎችን የምንቆይበት ይሆናል እስከ መጨረሻ አብራችሁ እንድትቆዩ ነው በአክሮት የምጋብዛችሁ እንደዚሁም ደግሞ በፋኑ በኩል አሁን እየተደረገ ባለው ላለው የተባበሩ መንግስታት ድርጅት ጠቅላላ ጉባኤ የዓለም አቀፍ ጥሪ ቀርቧል ይህንን በተመለከተም እንደዚሁ በአጭሩ ወደ እናንተ የማደርሰው መረጃ ይኖራል የተከታተላችሁ አብራችሁን ቆዩ ሀሳብ አስተያየት ቢኖራችሁ ጥቆማ ዜና ጂሜል ዶት ኮም ላይ ልታደርሱ ትችላላችሁ ብዙዎቻችሁ ሀሳብ አስተያየቶችን እያደረሳችሁ ትገኛላችሁ በእጅጉ ነው የማመሰግነው እንግዲህ በቀጥታ ወደ መረጃዎች ነው የሚሄደው ሀሳብ አስተያየቶቻችሁን በሌላ ጊዜ የመለስባቸው ይሆናል አሁንም ሀሳብ አስተያየቶቻችሁን ጥቆማ ዜና ጂሜል ዶት ኮም ሜሴንጀር ቴሌግራም ዋትሳፕ ላይ ላኩልኝ ሌላው እንግዲህ ከውጊያ መረጃዎች ወጣ ያለ ሆኖም ደግሞ ብልጽግና አጠቃላይ የገንዘብ እጥረቱ ስለገባ ሰራተኞች ሊያፈናቅለን ነው የሚለውን መረጃ ነው የማስቀድመው። ብልጽግና የገጠመውን የገንዘብ እጥረትን ለማሟላት በሚል ሰራተኛ ሊበትን የሚችል ተግባራዊ እንቅስቃሴ ውስጥ ገብቷል። ገንዘቡን በአንድ ማዕከል ለመቆጣጠር በሚል በርካታ ተቋማትን በአንድ ላይ በማድረግ ከስራ በርካታ ሰራተኞችን ሊበትን ሊበት ስለሆነ ስጋት ላይ ወድቀናል ሲሉ ከአማራ ክልል በተለያዩ የልማት ድርጅቶች ማህበራት፣ ሲቪክ ተቋማት የሚሰሩ ሰራተኞች ናቸው። ይህንን ቅሬታ ያቀረቡት በአማራ ክልል የሚገኙ ሃምሳ አንድ ተቋማት እንግዲህ ከአሁን በፊት የድሮ የባድን ንጋት ጥረት ኮርፖሬት እየተባለ የሚጠራው ከሰላሳ በላይ ድርጅቶች እንዲሁም ደግሞ ሌሎች የልማትና የሲቪክ ድርጅቶችን ጨምሮ ሃምሳ አንድ ድርጅቶች በአንድ ላይ እንዲቋቋሙ እና ባለቤትነታቸው የህዝብ የሆኑ ማህበራት ሁሉ አንድ ላይ በአንድ ላይ እንዲሰባሰቡ ትዕዛዝ መሰጠቱና ለዚህም ውክልና መሰጠቱን ተከትሎ ሰራተኞች ከስራ ውጭ እንደረጋለን የሚል ስጋት እንዳላቸው የገለጹት ይሄ ውሳኔ እንደ ሰራተኞቹ ይሄ ውሳኔ ገንዘቡን ለብልጽግና በቀላሉ ለመቆጣጠር ለፖለቲካዊ ዓላማና ገንዘቡን ለጦርነት ለመዋል ማህበራትን ለማዳከም ማህበራዊ ልማትን የሚጎዳ የስራ ዕድል ፈጠራን የሚያዳክም በርካታ ሰራተኞችን ከስራ ውጭ የሚያደርግ ኢንቨስትመንትና ልማትን ግንባታን የሚያዳክም ነው ሲሉ ሰራተኞቹ ስጋትና ቅሬታቸውን ያቀረቡት ብልጽግና በጦርነት ያፈሰሰውን ማለን ንዋይና ገንዘብ ለመልሶ ለማግኘት እና የተመናመነውን እና የተራቆተውን ግምጃ ቤቱን የገንዘብ ተቋማቱን በዚህ መንገድ ለማጠናከር በአማራ ክልል የሚገኙ ተቋማትን ሃምሳ አንድ የሚሆኑትን አባይ ኢንቨስትመንት ሆልዲንግ ተብለው በአንድ ላይ እንዲመሩ እና ዶክተር ታደሰ ካሳ የተባሉ ሰው እንዲመሯቸው እና በፖለቲካ አስተዳዳሪዎች ደግሞ ምክትል ርዕሰ መስተዳደሩ አብዱል ሁሴን እንዲያስተባብሩ እየተደረገ መሆኑን ነው ሰራተኞቹ እንግዲህ ስጋታቸውን እየገለጹት። ይህንን ስጋት ሲያቀርቡ ሰራተኞቹ ከዝግጅት ክፍላችንም እንደዚሁ ለእነሱ ጥያቄ ቀርቦ ነበር። በዘመናዊ የስራ አመራር መንገድ ተቋማቱ በአንድ ማዕከል ቢመሩ የሰው ኃይል፣ የጊዜ፣ የቴክኖሎጂ ቁጠባ ያደርጋሉ እንጂ ምንድን ነው ጉዳቱ? የሚል እንደዚሁ ጥያቄ ቀርቦላቸው ነበር ሰራተኞቹ ሰራተኞቹ ግን ዋና ዓላማው እሱ አይደለም። ዋና ዓላማው ብልጽግና በአጠቃላይ የገባበትን የገንዘብ ቀውስ ለመወጣት በጦርነት የሀገሪቱን አንጡራ ሀብት ጨርሶ አሁን ደግሞ በልዩ ልዩ መንገድ የሲቪክ የልማት እንዲሁም ደግሞ የህዝብ የሆኑ ድርጅቶችን በአንድ በማሰባሰብ ገንዘባቸውን ወደ ጦርነት ለመውሰድ እና ለሚፈልገው የፖለቲካ ዓላማዋ ለመዋል ነው የሚል መከራከሪያ ነው ሰራተኞቹ እያቀረቡ ያሉት ሰራተኞቹ እንግዲህ በፌደራል ደረጃም እንደዚሁ የኢትዮጵያ ሆልዲንግ ኢንቨስትመንት ግሩፕ በሚል እንደ አየር መንገድ እንደ ቴሌኮሙኒኬሽን ያሉ ተቋማት ገንዘባቸው ለጦርነት እየዋለ ነው፣ በአማራ ክልል ያሉትም ተመሳሳይ ጣፈንታ ይገጥማቸዋል የሚል መከራከሪያ ነው እያቀረቡ የሚገኙት። በጉዳዩ ላይ ምላሽ የሚሰጡ አካላት ካሉ ምላሻቸው የሚካተት ይሆናል። የመጀመሪያ ዙር ሰራተኞቹ ቅሬታ ግን በዚህ መንገድ ያው እንግዲህ አየር ላይ ውሏል ማለት ነው። ወደ መረጃዎች ስንሄድ ደሴ ከተማ በሶስት ቦታዎች በወጣቶች ላይ ከፍተኛ ማሰቃየት እየተፈጸመ መሆኑን የሚገልጽ መረጃ ነው የደረሰኝ። በደሴ ከተማ በወጣቶች ላይ ቶርቸርን ጨምሮ ከፍተኛ ማሰቃየት እየተፈጸመ ነው። እንግዲህን እየተፈጸመ ያለው በመከላከያ ደህንነቶች በኩል በሚሰጥ ስምሪት ነው ብለዋል። መከላከያ ደህንነቶች ወጣቶችን ወደ ወጥመዳቸው እንዲገቡ በማድረግ እና ወደ ወጥመዳቸው የሚገቡ ቅንነት ያላቸውን ወጣቶች ለዚህ እንግዲህ ቶርቸር ዳርገዋቸዋል ብለዋል። በመከላከያ ይህንን ተልእኮ የሚፈጽሙት የመከላከያ ደህንነት ሰዎች ራሳቸውን እንግዲህ በመከላከያ ውስጥ እንደተበደሉ አድርገው መከላከያ አባላት ነን፣ አማራ በመሆናችን በማንነታችን በሰራዊቱ ውስጥ ከፍተኛ በደል እየተፈጸመብን ስለሆነ ከዚህ ተቋም መውጣት እንፈልጋለን፣ ባካችሁ መሳሪያ ግዙን፣ ወደ ሀገራችን እንግባ ባካችሁ ተባበሩን በሚል ወጣቶቹን ጥያቄ ያቀርባሉ። ወጣቶቹ እንግዲህ በዚህ መንገድ እውነት መስሏቸው እነሱን ለመርዳት መሳሪያ የሚገዟቸው ገንዘብ ለትራንስፖርት የሚሰጧቸው ከሆነ የመሳሪያ ዋጋ ሲያቀርቡ በቁጥጥር ስር ያውሏቸዋል። በቁጥጥር ስር እንዲውሉ ይደረጋል። ከዛ በኋላ የጽንፈኛ ደጋፊ በቁጥጥር ስር ውሏል በማለት አሰቃቂ ቶርቸር ይፈጸምባቸዋል። አጋልጡ። ማን ነው የላካችሁ? መስመራችሁ ወደየት ነው? ኔትወርካችሁ ከማን ጋር ነው? ከማን ጋር ትገናኛላችሁ? ትእዛዝ ከማን ተቀበላችሁ? የሚለውን ጨምሮ ጥያቄዎችን እየተጠየቁ የከተማ የጽንፈኛው ክንፍ በሚል ከፍተኛ ሰቆቃ እና ቶርቸር ይፈጸምባቸዋል። በርካታ ቶርቸር አይነቶች ናቸው የሚፈጸሙት። ይሄ ሰቆቃ በደሴ ከተማ እንግዲህ በሆሮ ግቢ ተብሎ የሚጠራው አካባቢ እንዲሁም ደግሞ አይጠየፍ ቤተመንግስት ግቢ ጦሳ ተራራ የሚገኘው ሬዲዮ ጣቢያ ግቢ አካባቢ በሚገኝ ወታደራዊ ካምፕ፣ በእነዚህ ቦታዎች ይፈጸማል። እንግዲህ በቀንና በሌሊት እየተፈጸመ ነው ይሄ ሰቆቃ። በዚህ ሁኔታ ደብዛቸው የጠፉ በርካታ ወጣቶች፣ በሌሊት ተገድለው የተጣሉ በርካቶች ናቸው ሲሉ የመረጃ ምንጮቹ ይህንን አጋልጠዋል። በተመሳሳይ በወልዲያ ሸህ አላሙዲን ዓለም አቀፍ ስቴዲየም ዙሪያም በተመሳሳይ በወታደሮች ካምፕ ይሄ ድርጊት ይፈጸማል። በተመሳሳይ ደሴ እንደሚደረገው የመከላከያ አባላት ልንወጣ ነው መሳሪያ ግዙን የትራንስፖርት ስጡን በሚል ይህንን ካደረጉ በኋላ ወጣቶችን ሰብስበው የፋኖና የጽንፈኛ ደጋፊ በሚል ማሰቃየት ይፈጽማሉ ነው እየተባለው። እንግዲህ በዚህ በስቴዲየሙ ዙሪያ በወታደራዊ ካምፕ አቅራቢያ፣ እንደዚሁ በዚህ መንገድ የተገደሉ ወጣቶች የጅምላ መቃብር ጉድጓዶች፣ እንዲሁም ደግሞ በውጊያ የተገደሉ ወታደሮች የጅምላ መቃብሮች እንደሚገኙ መረጃዎች ገልጸዋል። በተለያየ አካባቢ ቆስለው ወደ ወልዲያ የሚመጡ ወታደሮች ሕይወታቸው ሲያልፍ በዚህ አካባቢ በጅምላ ይቀበራሉ። ወልዲያ ከተማና በዙሪያው የሚያዙ ወጣቶችም ድብደባ ከተፈጸመባቸው ከተረሸኑ በኋላ በዚሁ መንገድ እዚሁ አካባቢ ቀብራቸው ይፈጸማል ሲሉ ነው የገለጹት። እንግዲህ ከሚፈጸሙት የቶርቸር አይነቶች መካከል የመጀመሪያው እንግዲህ የመራቢያ አካላትን እንደዚሁ በነ መራቢያ አካላት ላይ ስቃይ መፈጸም፣ ቆዳ ማንጠልጠል ጨምሮ ሰባ ሴንቲሜትር ጉድጓድ በመቆፈር ከወገብ በታችና ከወገብ በላይ በመቅበር እንዲሁም ደግሞ በኤሌክትሪክ ንዝረት የእግር የውስጥ ጫማን በማሰቃየትና በማቃጠል እንዲሁም ደግሞ አዲስ ነው ደግሞ ይሄኛው ፈሳሽ ላርጎ ሳሙናን አስር ሊትር ሳሙና እየበጠበጡ አስር ሊትር ሳሙና በጥብጠው በማጠጣት እንዲሰቃዩና ለሞት እንዲሁም ደግሞ ለከባድ ደም ጭምር እንዲያስታውካቸው ማድረግ ወጣቶቹ ህይወታቸው እንዳልፍ ይደረጋል ነው የተባለው። ምናልባት ይህንን መረጃ የሚሰሙ ዓለም አቀፍ የሰብአዊ መብትና የሲቪክ ማህበራት ተከራካሪ ቡድኖች ይህንን እንግዲህ የሳሙና መርዛማ ሳሙናዎችን እነዚህን እያጠጡ በወጣቶች ላይ የሚፈጸመውን ግድያ በተመለከተ ማጣራት እንድታደርጉ የመረጃ ምንጮቹ ገልጸዋል። ወደ ግንባር መረጃዎች ነው የሚሄደው። ወደ ግንባር መረጃዎች ሲሄድ ደቡብ ጎንደር ታች ካይንት የሚወስደን መረጃ ነው የማስቀድመው። በታች ካይንት አርብ ገበያ ከተማ ሌሊቱን በተፈጸመ ጥቃት ሰብአዊና ቁሳዊ ወታደራዊ ኪሳራ ደርሷል። ወደ ከተማ ዘልቆ በመግባት በሚሊሻ በአድማ ብተናና በመከላከያ አባላት ላይ ፋኖ ጥቃት መክፈቱን እየገለጹት የመረጃ ምንጮች በዚህ ጥቃት በመንግስት ወታደሮች ላይ ጉዳት ደርሷል እንዲሁም ደግሞ በፋኖ በፊታውራሪ ገብርዬ ክፍለ ጦር የስልጠና መምሪያ ኃላፊ የቀድሞ የመከላከያ መኮንንና ኮማንዶ የነበረው እንግዲህ ከሶስት ሺህ በላይ የአካባቢ ፋኖዎችን በማሰልጠን የሚታወቀው እንደዚሁ በዚህ ዘመቻ ላይ የፋኖ ስልጠና መምሪያ ኃላፊው እንደዚህ የሞት ጉዳት አስተናግዷል። ይህንን በተመለከተ ፋኖ ኢንጂነር ደሞዝ አስራ ሦስት በላይ የሚሊሻና የመከላከያ አባላት ሞትና ቁስለኛ ስለመሆናቸው በባልደረባቸው ላይም እንደዚህ የደረሰውን ጉዳት በተመለከተ ሀዘናቸውን ገልጸው የባልደረባቸውን አላማ ለማሳካት አሁንም እስከመጨረሻው መስዋዕትነት ለመክፈል ዝግጁ መሆናቸውንና ሰራዊታቸውን ወደፊት ይህንን እንደሚያስፈጽም ገልጸዋል። በተመሳሳይ የነፍሶ ወከፍ መሳሪያዎችም እንደዚሁ በእጃቸው እንደገቡ ሲገልጹ በዚህ ውጊያ አርብ ገበያ ከተማ አይነት መስክ ተብሎ የሚጠራው አካባቢ እና ወደ ገበጣ ድንጋ መውጫ አካባቢ ሌሊቱን በተደረገ ውጊያ ነው። ይሄ በመንግስት ወታደሮችም በፋኖ ላይም ጉዳት እያስከተለው ሲሉ ነው የገለጹት። ወደ ሌሎች መረጃዎች ስንሄድ ወደ ሸዋ የሚወስደን መረጃ ነው የማስከትለው። በሸዋ አንጾኪያ ገምዛ ይፋት ቀጠና አንጾኪያ ገምዛ ወረዳ በተለያዩ አቅጣጫዎች ሰፊ ግንባር የሸፈኑ ውጊያዎች ተደርገዋል። ትላንትና ዛሬ በኩሬዋ ሻሃይ ደብስ ተራራ፣ እሁድ ገበያ እንዲሁም ደግሞ በአቡር ጣቢያ ድረስ በሌላ በኩል በሌላ በኩል ደግሞ እንደዚሁ አፍሶ ተራራ አምባ እና ሌሎች አካባቢዎች ውጊያዎች ተደርገዋል። በእነዚህ አካባቢዎች በቡድን መሳሪያ የታገዙ ውጊያዎች ተደርገዋል ነው የተባለው። ወደ ፋኖ ቀጠና በሌሊት ለዘመቻ ከገባው የመንግስት ኃይል ጋር ነው ውጊያ የተደረገው። በመጀመሪያ ዙር ከገባ የመንግስት ኃይል ጋር በተደረገ ውጊያ ጉዳት ደርሷል። ተጨማሪ ኃይልም ወደ ሻሄድ ደብስ ተራራ እንዲገባ ቢደረግም በውጊያው ላይ ልዩነት ሳይፈጥር መጀመሪያ ሞትና ቁስለኛ ለሆኑ ሽፋን በመስጠት እነሱን ስለማውጣቱ ገልጸዋል። እንግዲህ ይህንን በተመለከተ በአፍሶና አርባ አራቱ አምባ ዝላይ ላይ 08 በተባሉ አቅጣጫዎችም ከገባ የመንግስት ኃይል ጋር በተደረገ ውጊያ ጉዳት ደርሷል። የመንግስት ኃይል ከግማሽ ቀን በኋላ እንደዚሁ ወደ ከሚሴ ቁስለኞችን፣ እንዲሁም ደግሞ ወደ መኮይ ከተማ ኃይሉን አውጥቷል ከነዚህ የውጊያ ቀጠናዎች ሲሉ ነው የገለጹት። በዚህ እንግዲህ በንብረት ላይ ጉዳት ደርሷል፣ በንጹሐን ላይም እንደዚሁ ጉዳት ደርሷል። በጥበቃ ላይ የነበረች አንዲት ታዳጊ እንደዚሁ በሞርተር ጥቀት ጥቃት ተገድላለች። ሌሎችም ከባድ ቁስለኛ ይሆናሉ። አሁን የደረሰ አዝመራም እንደዚሁ በከባድ መሳሪያ ጉዳት ደርሶበታል። የቡድን መሳሪያዎች እንደዚሁ ስለመማረካቸውም ሌሎች መረጃዎች ገልጸዋል። ዝርዝር ተጨማሪ መረጃ ወደፊት የሚመጣበት ይሆናል። ሌላው እንግዲህ በሰሞኑን በውጊያ ማዕከልነት እየጠቀሰ የሚገኘው የሰሜን ወሎ ነው። በሰሜን ወሎ በተለያዩ አካባቢዎች ውጊያ እየተደረገ ነው የሚገኘው። ከትላንት ጀምሮ በተለይ ዘመቻ አደማሊ በሚል በአማራ ፋኖ ብሔራዊ ኃይል ምስራቅ እዝ ቀጠና ምልክ እዝ እየተደረገ ባለው ዘመቻ በሁሉም ኮሮች፣ እንዲህ በተለያዩ ክፍለ ጦሮች በሚሳተፉ ዘመቻ ከፍተኛ ሰብአዊ ቁሳዊና ወታደራዊ ጉዳት ነው እየደረሰ ያለው። በፋኖ ቁጥጥር ስር የገቡ ከተሞች አሉ። ከተሞች በፋኖ ቁጥጥር ስር ውለዋል። በሁለተኛ ቀን ዘመቻ እንግዲህ ዛሬ ተጨማሪ ከተሞች በቁጥጥር ስር ዋሉ። እስካሁን አጠቃላይ ሰባት ከተሞች፣ ዘጠኝ ወታደራዊ ካምፖች በፋኖ ቁጥጥር ስለመግባታቸው የፋኖን የውጊያ አቅም ያሳዩ አውደውጊያዎች ስለመደረጋቸው እንደዚሁም ደግሞ የፋኖን የትጥቅ አቅም በጥፍ የሚያሳድጉ ምርኮዎች ስለመገኘታቸው ዙ 23ን የቡድን መሳሪያዎች፣ ዲሽቃዎችን፣ ሞርተሮችን ጨምሮ ብሬንና ስናይፐር የነብስ ወከፍ መሳሪያዎች ክላሽን ኮፍን ጨምሮ በተለይ ለፋኖ ወታደራዊ ሙሉ ሬሽን ተሽከርካሪ ሙሉ ተተኳሽ ምሽግ ሙሉ በሙሉ የሎጂስቲክስ ንቅና ትጥቅ የተገኘባቸው ውጊያዎች ተደርገዋል። እነዚህም ወታደራዊ መሳሪያዎች በፋኖች ገብተዋል። እንግዲህ የዘመቻው ሁኔታ ፖለቲካዊና ወታደራዊ መናጋት እየፈጠረ ነው። የክልሉ ጸጥታ እናረጋ ከበደ የራሳቸውን ጸጥታ ይሸከሙት ለሰራዊቱ ለሌላ ግዳጅ ይፈለጋል በሚል ጀነራል አበባው ስብሰባ በተቀመጡበት በዚህ ሰዓት እንግዲህ የብልጽግና የጸጥታ ኃይል እንኳን አስተዳደራዊ ስምሪቶችን ሊቀበል ራሱን ወደ ወታደራዊ ካምፕ የብልጽግና አመራር እንዲያስገባ የደህንነትና የመከላከያ ጥበቃ እንዲጠይቅ ያደረገ ዘመቻ ነው። እንግዲህ መከላከያ ለቆ ቢወጣ ሁሉም የብልጽግና አመራር ከመከላከያ ጋር አብረው ለቀው እንደሚወጡ ምንም ጥርጥር የለውም። እንግዲህ በሆነበት ሁኔታ በተለይ የሰሜን ወሎ ዞን አመራሮች፣ የወልዲያ ከተማ አስተዳደር ባለስልጣናት የላስታ፣ የግዳን፣ የሙጃ፣ የጋዞ፣ የስታይሽ፣ የጋሸና፣ የዋርላ፣ የኮን፣ የዳውንት እና ሌሎች አመራሮች ለሁለተኛ ቀን ዛሬም ድንጋጤ ውስጥ ነው የሚገኙት የሰሜን ወሎ ዞን አመራሮች። እንግዲህ ዛሬ ማለዳ በሙጃ ከተማ የተደረገውን ውጊያ ተከትሎ ሙጃ ከተማ የነበረ የብልጽግና የወረዳ እና የከተማ መዋቅር እንደዚሁ ነቅሎ ወጥቷል። ከተማውን ከተማው ዙሪያ በተደረገው ውጊያ ከባድ ሰብዓዊ፣ ቁሳዊ፣ ወታደራዊ ኪሳራ ደርሷል። የቡድን መሳሪያዎች በፋኖ እጅ ሲገቡ ዙ 23 እና ከባድ መሳሪያዎች እና ከባድ በርካታ ሰራዊት ተከማቸበት አካባቢ ምሽጎች ዙሪያ ብርቱ ውጊያዎች ሲደረጉ ውለዋል። ከሙጃ ከተማ የወጣ የመንግስት ኃይል ጋር እንደዚሁ ደንሳ ተብላ ምትጠራው ቦታ ድልባ አፋፍ ድረስ ውጊያዎች ሲደረጉ ውለዋል። በዚህም እንግዲህ ዙ 23 ሞርተር ድሽቃ የታገዘ ውጊያ ነው ሲደረግ የዋለው። ዝርዝር ጉዳት ሁኔታዎችን በተመለከተ ዘግየት ብለው የወጡ መረጃዎች በዚህ በዘመቻ አደም አሊ ሁለተኛ ቀን ውሎ ዲሽቃዎች፣ ወታደራዊ ተሽከርካሪዎች፣ የነፍስ ወከፍ እና የቡድን መሳሪያዎች ዛሬም በፋኖ እጅ ገብተዋል። እንግዲህ አሃዛዊ ቁጥሮችን በተመለከተ የተለያዩ አሃዛዊ ቁጥሮች ናቸው እየወጡ ያሉት። ለማንኛውም ሞርተር ዲሽቃን ጨምሮ ወታደራዊ ኦራል ተሽከርካሪዎች በፋኖ እጅ መግባታቸውን ነው መረጃዎቹ የሚያሳዩት። ከዚህ እንግዲህ ከሰብአዊ ቁሳዊ ወታደራዊ ኪሳራ ባሻገር ወታደራዊ ማዘዣዎች ተለቀዋል። ሰራዊቱ ወታደራዊ ማዘዣውን ከለቀቀ በኋላ መቆሚያ የሌለው ሁኗል። ከቡግና ላስታ፣ ግዳን አሁን ተገኝ አንጎት፣ ጉባ ላፍቶ፣ ዙሪያ ደጋ፣ ማዋርላ ጋሸናን ጨምሮ በበርካታ ቦታዎች እንደሚባለው እንግዲህ ያለው ሁኔታ የመንግስት ሰራዊት ቁሞ እየተዋጋ አይደለም፣ ምሽጎቹን ከለቀቀ በኋላ ዋና መንገድ እንደዚሁ አዲስ በፋኖ ተይዘዋል። አዳዲስ ቦታዎች ከወልዲያ ላሊበላ በግዳም በኩል በኩል መስክ እንዲሁም ደግሞ በወልዲያ ጋሸና ላሊበላ ወልዲያ ንፋስ መውጫ ደብረታቦር ዋና መንገድ በፋኖ ሶስት ቦታ ላይ ስለመያዙም ከሰዓት በኋላ የወጡ መረጃዎች ያሳያሉ። እስታይሽ ሃሙሲት እንዲሁም ደግሞ ሳንቃ ተብሎ የሚጠራው ቦታ ላይ ዋናው መንገድ ሶስት ቦታ ላይ በፋኖ ተይዟል። ይህም እንግዲህ የሎጅስቲክ መስመርን ከዋናው ማዘዣ የመንግስት ኃይል እንዲቆረጥ አድርጓል። የመንግስት ወታደር የዝና የግንኙነት ሰንሰለት እንዲቆረጥ ያደረገ ዘመቻ ነው። ይህንን ተከትሎ ጉባ ላፍቶ፣ ግዳን፣ አንጎት፣ ራያ ቆቦ፣ አሁን ተገኝ በመሳሰሉት ቦታዎች ረፋድ ላይ ተከታታይ የድሮን ቅኝትና አሰሳ ተደርጓል። የምድር ኃይል ተደጋጋሚ ጉዳት ሲደርስበት ብልጫ ወስድበታለሁ ብሎ በሚያስበው የመንግስት ኃይል የአየር ኃይል ወደ ውጊያ ስምሪት እንዳስገባ ዛሬው የረፋዱ ቅኝት እያሳያል። አሁኖ ግን እስካሁን በድሮንም ሆነ በአየር የተፈጸመ ጥቃት የለም። በተመሳሳይ እንደዚሁ ዋርላ ኮን ከተማ በዚሁ ከበባ ውስጥ ገብቷል። በዚህ እንግዲህ ከጋሸና ወደ ኮን ጨሞጋ ጣውን ድረስ አዲስ ኃይል ወደ አካባቢው ስምሪት ተሰጥቷል። ከተማም ከበባ ውስጥ ነው ያለው። የአመራሮቹም ወደ ወታደራዊ ካምፕ ስለ መግባታቸው ነው መረጃዎቹ የሚገልጹት። በሌላ መረጃ እንደዚሁ ከወልዲያ ወደ ዋናው መንገድ ሲሪንቃ ከተማ በፋኖ መያዝ፣ ከወልዲያ ወደ ላስታ አንጎት ጋዞ ደጋማው አካባቢ የሎጅስቲክ እንቅስቃሴ እንደዚሁ እንዲቋረጥ ተደርጓል። እንግዲህ በዚህ አካባቢ ስታይሽ ቡያ፣ ሀሙሲት፣ ጋሸና ኮን ከባድ ውጥረቶች አሉ። ዋናው መንገድ እንግዲህ ከላይ እንደገለጽኩት ሶስት ቦታዎች ላይ በፋኖ ተይዟል። ሌላ ዛሬ በፋኖ ቁጥጥር ስር እየገባቸው የዳውንት ከተማ ነች። ዳውንት ከተማ ዛሬ ማለዳ በፋኖ ቁጥጥር ስር ገብታለች። የብልጽግና አመራሮች ከፊሎቹ ለስብሰባ እንደሄዱ አልተመለሱም። ሌሎቹ ደግሞ ከተማውን ለቀው በሁለት አቅጣጫ ወጥተዋል። አንደኛው ወደ ደላንታ፣ ሁለተኛው ደግሞ ወደ ኮን አቅጣጫ ነው በመኪና ያመለጡት እንግዲህ ከተማውን ለቀው ወጥተዋል። የመንግስት የፖለቲካና የጸጥታ ሰዎች ከተማውን ያለ ውጊያ ነው ለቀው የወጡት። እንግዲህ ዳውንት ወይም ደግሞ ኩርባ የከተማዋ የቀድሞው የአማራ ክልል አስተዳዳሪ እና የውጭ ጉዳይ ሚኒስትር የአሁኑ የመንግስት ተቃዋሚ የዶክተር ገዱ አንደርጋቸው የትውልድ ቦታ መሆኗንም እንደዚሁ መረጃዎች አብረው ጠቁመዋል። በዚህ ዘመቻ ሁለቱም በተለይ በዚህ በግዳን ወልዳያ ዙሪያ የአማራ ፋኖ ብሔራዊ ኃይል ምስራቅ ቀጠና ምንይልክ ዕዝ በዚህ በዳውንት አካባቢ ደግሞ የአማራ ፋኖ ዘዋይ ድርጅት እንደዚሁ በእነ ፈንታሁን ሙሃቤ የሚመራው ኮሎኔል የእነሱ ኃይል እንደሆነ ስምርት የወሰደው መረጃዎቹ ጠቁመዋል። ለማንኛውም በዚህ ቀጠና እንግዲህ ወሎ ውጊያዎች የተደረጉ ነው የሚገኙት። ከዚህ ባሻገር እንደዚሁ በምራብ ወሎ ከለላ ወረዳ ወደ ደገር ለሁለተኛ ቀን እየዘለቀ የቡድን መሳሪያ ልብደባ ስለመደረጉም መረጃዎቹ ጠቁመዋል። በምራብ ወሎ ከለላ ደገር ሁለተኛ ቀን በዘለቀው የከባድ መሳሪያ ድብደባ የደረሰው ዝርዝር ጉዳት አልታወቀም። ወደ መረጃዎቹ ቀጥላለው እየተከታተላችሁ ስለሆነ በእጅጉ ነው የማመሰግነው። ወደ ጎንደር የሚወስደን መረጃ ነው የማስከትለው። ወደ ዛሬ ጀኔራል አባው ጎንደር ከተማ መግባቱን ነው መረጃዎቹ የጠቆሙት። ጀኔራል አባው ከቀጠናው የመከላከያ አዛዦች በተለይ የሰሜን ምዕራብ እዝ አዛዥ ጀኔራል ብርሃኑ ጸጋዬ ጋር እንዲሁም ደግሞ የብልጽግና ሹማምንት ጋር በጎንደር በጸጥታ ጉዳይ ስብሰባ ስለማድረጋቸው መረጃዎች ጠቁመዋል። ጀኔራል አበባው መስከረም 13 ቀን ደብረ ብርሃን ከነ ጀኔራል ሹማ አብድታ የልዩ ኮማንዶዎች አዛዥ ጋር መስከረም 14 በደሴ ኮምቦልቻ እንደዚሁ ከነ ጀኔራል አሰፋ ቸኮል እና ከነ ጀኔራል ዘውዱ ሰጣርጌ ጋር ስብሰባ ማድረጋቸው ይታወቃል። ዛሬ ጎንደር ከነ ጀነራል ብርሃኑ በቀለ ጋር ስብሰባ ማድረጋቸውን የገለጹትና የቀጠናዊ ኮማንድ ፖስት መሪዎች ጋር በተደረገው ስብሰባ ሌሎች የአካባቢ የብልጽግና ባለስልጣናት፣ የክልል የሚሊሻ ኃላፊዎች፣ የክልል የፀጥታና የደህንነት ሰዎች፣ የፖሊስ አዛዦችም ጭምር በዚህ ስብሰባ ላይ ስለመገኘታቸው ተገልጿል። እንግዲህ ደብረ ብርሃንና ኮምቦልቻ ደሴ በነበረው ስብሰባ በተለይ የክልሉ የጸጥታ ራሱን እንዲችል በሚል ጀነራል አበባው የጸጥታ ግምገማና ስምሪቶች እየሰጡ መሆናቸው ይታወቃል። ዛሬ ጎንደር በነበረው ስብሰባ ግን እንደዚሁ ተጨማሪ አጀንዳም ተነስቷል። ከአሁን በፊት ምናልባት አጀንዳው ደብረ ብርሃንም ኮምቦልቻ ላይም ተነስቶ እንደሆነ የታወቀ ነገር የለም። የህወሓት አዲስ ወታደራዊ ዝግጅትን በተመለከተ እና ከህወሓት አንጻር ያለው ስጋትም አብሮ በውይይቱ ስለመነሳቱ የመረጃ ምንጮቹ ገልጸዋል። የህወሓት ወታደራዊ ዝግጅት ከፋኖ ጋር እየተደረገ ያለው ውጊያና እንደዚሁ ደግሞ ሌሎች ሀገራዊ ግዳጆችን በተመለከተ ያለውን አጠቃላይ ሁኔታ በተመለከተ ጉዳዮቹ ተነስተዋል ነው እየተባለው። እንግዲህ ህወሓት እንደገና የክልሉ ስጋት ነው በሚል ክልሉ ህወሓትን ለመመከት አብሮ ዝግጁ እንዲሆን በዚሁ መድረክ ላይ ተነግሯል ተብሏል። ሌላው መረጃችን ወደ አዲስ አበባ የሚወስደን ነው። በአዲስ አበባ ምክትል ጠቅላይ ሚኒስትር ተመስገን ጥሩ ነህ የከፌዴራል የጸጥታና የደህንነት ተቋማት ከአዲስ አበባ የጸጥታና የደህንነት ተቋማት እንዲሁም ደግሞ ከኦሮሚያ ክልል የጸጥታና የደህንነት ተቋማት ጋር ስለመነጋገራቸው የመንግስት ሚዲያዎች ዘግበዋል። ተመስገን ጥሩ ነህ እንግዲህ መስቀልን፣ ኢሬቻን በተመለከተ የተለያዩ አባላት እና የጸጥታ ጥበቃን በተመለከተ ስለመወያየታቸው የገለጹት የመንግስት ሚዲያ ዘገባዎች እንግዲህ በዚህ ጉዳይ ላይ ያው ካሁን በፊትም በወጡ ሰነዶች ላይ እንደታየው በኤሬቻ ባለን በሁለት መንገዶች በዚህ ዓመት በድምቀት ለማክበር በመንግስት በኩል ስምሪት ተሰጥቷል። አንደኛው በብልጽግና መንግስት የኦሮሞን የባህል ህዳሴ በማወጁ ምክንያት ሁሉም ለኤሬቻ የሚሆኑ አልባሳትን ለብሶ እንዲወጣ የፖለቲካ ንቅናቄና ለዚህም በአዲስ አበባ የሚገኙ የሁሉም ቀበሌዎች፣ ወረዳዎች፣ ክፍለ ከተሞች የተሰጣቸውን የሰው ኃይል ወደ አደባባይ ይዘው እንዲመጡና በዓሉን እንዳደምቁ ፖለቲካዊ ትዕዛዝ ሲሰጥ ይህም እንግዲህ የኦሮሞ የባህል ህዳሴን ዘመን ምክንያት ማድረግ ሲሆን ሁለተኛውና ዋናው ጉዳይ ግን የቀጣዩን ምርጫ መሰረት ለመጣል ኤሬቻን በአዲስ አበባ ማክበር ፖለቲካዊ አጀንዳ ሆኖ ስለተገኘ በዚህ መንገድ ነው እንግዲህ ማስፈጸሚያ ሰነዱ ላይ የወጣው መረጃ ይሄንን ያሳያል። በዚህ እነዚህ በዓላት ላይ የመንግስት ከፍተኛ የሆነ የጸጥታ ስጋት ይገጥመኛል በሚል ግምገማ ማድረጉ ነው የታወቀው። አንደኛ የሚዲያ ዘመቻ ይከፈታል። ሁለተኛ ደግሞ በጦር ሜዳ ውጊያ ድል ያልቀናቸው ኃይሎች በአዲስ አበባ እነዚህን በዓላት ምክንያት በማድረግ ጸጥታ ስጋት ሊሆኑ ይችላሉ የሚሉ ግምገማዎች ተቀምጠዋል። ለዚህም አዳኝ ካሜራዎች እንዲሁም ደግሞ የደህንነት ካሜራዎች፣ በተመሳሳይ የድሮን ስምሪት ይደረጋል የሚሉ መረጃዎችም አብረው ወጥተዋል። ከዚህ ጋር በተያዘ እንግዲህ በርካታ ወጣቶች እየታፈሱ ነው አሁንም ከክፍለ ሀገር ወደ አዲስ አበባ የሚገቡ ሰዎች እየተያዙ ወደ አልታወቁ ስፍራዎች እየተወሰዱ መሆናቸውን መረጃዎች ይጠቁማሉ። ሌላው መረጃችን ጀነራል አጫሉ ሸለመ በዛሬ ለመንግስት ሚዲያዎች ከሰጡት መግለጫ ላይ ሁለት ጉዳዮች በዋናነት ተነስተዋል። አንደኛው እንግዲህ ወታደራዊ ሹመት ባለፈው መስከረም አስር ቀን መሰጠቱ ይታወቃል። ለ66 ወታደራዊ ወታደራዊ መኮንኖች የተሰጠው ሹመት እና የማድረግ እድገትን በተመለከተ የመከላከያ ይህንን የሰጠው ሹመት ለመንግስት ቀጣይ ለሚደረግ የሰራዊቱ ቀጣይ ዘመቻ ምክንያት በማድረግ ነው። ተጨማሪ ግዳጅና ተልእኮ መኖሩን ታሳቢ ያደረገ ነው ሲሉ ነው የገለጹት የመከላከያ የሰው ሀብት መምሪያ ኃላፊው ጀኔራል ሰራዊቱ አዲስ ተልእኮ እንደሚሰጠው በዚህ አረጋግጠዋል። ይሄ ተልእኮ ምንድን ነው? ወደፊት አብረን የምናየው ነው የሚሆነው። ያው እንግዲህ ብዙዎቹ ኢትዮጵያና ኤርትራ የገቡትን የቃላት ጦርነት ተከትሎ አሰብን፣ እንዲሁ ደግሞ ቀይ ባህርን እናስመልሳለን የሚለው ዘመቻ ታሳቢ እያደረጉ አስተያየቶችን እየሰጡ ነው የሚገኙት። ጀኔራል አጫሉ ግን ያው ቀጣይ ግዳጅና ስምሪት ይኖራል በሚል የገለጹት ጉዳይ ነው። ይህንን ጉዳይ በተመለከተ የመከላከያ ቃል አቀባይ እንደዚሁ ሰሞኑን ወታደራዊ እድገት ከተሰጣቸው ውስጥ የቀድሞ ኮሎኔል ጌትነት አዳነ፣ የአሁኑ ብርጋደር ጀኔራል ጌትነት አዳነ በዚህ ጉዳይ ላይ እንደዚሁ ለመንግስት ሚዲያዎች በሰጠው ቃለ ምልልስ በህዝብ የተሰጠንን ጥያቄዎች ለማስመለስ ወታደራዊ ዝግጅት ማድረግ አስፈላጊ ስለሆነ ወታደራዊ ዝግጅት እያደረግን ነው ብለዋል። እንግዲህ የብሔራዊ ጥቅሞች አሉ ከመንግስት የተሰጡን እነዚህም ብሔራዊ ጥቅሞች በሰላም የማይመለሱ ከሆነ ወታደራዊ ዝግጅት አስፈላጊ ስለሆነ ወታደራዊ ዝግጅት እያደረግን ነው ብለዋል። እንግዲህ ይህም ብሔራዊ ጥቅም ተብሎ የቀረበው የአሰብ እና የቀይ ባህር ጉዳይ መሆኑ ሙን ነው። ይህንን ሁለቱም ባለስልጣናት ሰጥተዋል። ሌላው መረጃችን ወደ ለተባበሩ መንግስታት ድርጅት የከፋኑ የተጻፈው ደብዳቤ ነው። የተባበሩ መንግስታት ድርጅት ጉባኤውን እያደረገ ነው የሚገኘው ለዚህም ከፋኖ ደብዳቤ ተጽፏል። ከአማራ ፋኖ ህዝባዊ ድርጅት በተጻፈው ደብዳቤ ዓለም አቀፉ ማህበረሰብ ዝምታ በአብይ አህመድ መንግስት የሚፈጸመውን የጀኖሳይድ እያበረታታ ነው ሲል የዓለም አቀፉ ማህበረሰብ ዝምታን ወቅሷል። 1948 ዓ.ም በተባበሩ መንግስታት ድርጅት የሰብአዊ ድንጋጌ የዘር ማጥፋት የወጡ መስፈርቶችን ያሟላ የዘር ዘር ማጥፋት በአማራ ህዝብ ላይ እየተፈጸመ ዓለም አቀፉ ማህበረሰብ ግን ዝም ብሎ እየተመለከተ ነው ሲል ነው አማራ ፋኖ ህዝባዊ ድርጅት ወቀሳውን ያቀረበው። አሁን ጉባኤውን እያደረገ ያለው የተባበሩ መንግስታት ድርጅት ከአማራ ፋኖ ህዝባዊ ድርጅት የሚከተሉ ጥያቄዎች ቀርበውለታል አንደኛ በአማራ ህዝብ ላይ እየተፈጸመ ያለውን ግፍና ሰቆቃ እንደዚሁ እውቅና ሰጥቶ በጉባኤው እንዲያወግዝ፣ ሁለተኛ የተባበሩ መንግስታት ድርጅት አስፈጻሚነት የተባበሩ መንግስታት ድርጅት የሚያስፈጽመው የጀኖሳይድ የሚያጣራ ገለልተኛ የምርመራ ቡድን እንዲቋቋምና ወደ ስራ እንዲገባ፣ ሶስተኛ በጀኖሳይድ እየተሳተፉ ከከፍተኛ እስከ ዝቅተኛ ያሉ የመንግስት አመራሮች ለፍርድ እንዲቀርቡ እንዲደረግ። ሶስተኛ ከዚህ የበለጠ የዘር ፍጅት በህዝብ ላይ እንዳይፈጸም አፋጣኝ እርምጃ በተባበሩ መንግስታት ድርጅት በኩል እንዲወሰድ። እንዲሁም ደግሞ በኢትዮጵያ በአማራ ህዝብ ላይ እየተፈጸመ ያለውን በተመለከተ ከ1948ቱ ጄኖሳይድ ጋር በተያያዘ አይደገምም ተብሎ የነበረው ውል አሁን በአማራ ህዝብ ላይ እየተጣሰ መሆኑ ሊታወቅ ይገባዋል። ስለዚህ ከዚህ አንፃር የአማራ ህዝብም የአፍሪካ ቀንድም አደጋ ላይ እየጣለ ሁኔታ ነው ያለው። ይህንን የተባበሩ መንግስታት ድርጅት አይቶ ዝም ሊል ሳይሆን እንዲያግዝ ጥሪ ቀርቧል። የመጨረሻው መረጃ ወደ ተባበሩ መንግስታት ድርጅት የሚወስድ ነው። የኬንያው ፕሬዚዳንት ዊሊያም ሩቶ በተባበሩ መንግስታት ድርጅት ላይ እንደዚሁ ጠንከር ያለ ንግግር አድርገዋል። ምናልባት የአፍሪካ መሪዎች እስካሁን ካደረጓቸው ንግግሮች ምናልባት በጥንካሬ ደረጃው ይሄ ቀዳሚ ተደርጎ ሊታይ ይችላል። በዚህ ጉዳይ ላይ ካሁን በፊት አብይ አህመድ ጨምሮ ሌሎች የአፍሪካ መሪዎች ንግግሮችን አድርገዋል። የኬንያው ፕሬዝዳንት ዊሊያም ሩቶ ግን ዛሬ በተባበሩ መንግስታት ድርጅት ላይ በጉባኤ ላይ ባደረጉት ንግግር የተባበሩ መንግስታት ድርጅት ለህልውናው ሲል ለህልውናው ሲል አፍሪካን በፀጥታው ምክር ቤት ቋሚ መቀመጫ ሊሰጥ ይገባል ነው ያሉት። ይሄንን ሳያደርግ 54 ይሄንን ሳያደርግ 54 የአፍሪካ ሀገራትን ውክልና ሳይሰጥ የተባበሩ መንግስታት ድርጅት ነኝ ማለት ተቀባይነት የለውም ብለዋል። አፍሪካን ያገለለ የፀጥታ ምክር ቤት ተቀባይነት እንደሌለው ይህም ኢፍታዊ እንደሆነ በዓለም አደባባይ ፊት ይህንን እናገራለሁ ሲሉ ነው ዊሊያም ሩቶ ይህንን የተናገሩት። እንግዲህ አፍሪካ የፀጥታው ምክር ቤት ቋሚ ውክልና እንዲኖራት የማይኖራት ከሆነ ግን ለራሱ ህልውናም አደጋ ነው ሲሉ እንግዲህ የአፍሪካ መሪዎች ጥርስ እያወጡ መሆናቸውን የሚያሳይ ንግግር ነው የተናገሩት። እንግዲህ ወደ ብሪክስ ወይስ ደግሞ ለላይ ጸጥታ የዓለም ምክር ቤት ይመሰረት ይሆን? ወደፊት አብረን የምናየው ነው። ለሰዓት የነበርኩኝ መረጃዎች እነዚህ ናቸው። ስለተከታተላችሁ በእጅጉ አመሰግናለሁ። መልካም